ሳውድ አረቢያ ላይ በቀደም አሰሪዋ ደፍሯት ያረገዘችው ልጅ ታስታውሳታላችሁ። እርጉዟን በቀደም ቤት አንድ እህት መታ ነበር፣ ከሳውዲ አረቢያ ኦሬዲ እሷ ልጅ በሚያሳዝን ሁኔታ እንድትመረመር አድርገናት ነበር። ትላንትና ወደ 700 ሪያል ልጅቷ እህታችን ትላንት እንድትመረመር አድርገን ነበር። ምንድን ነበር የተፈጠረው? ደም እየፈሰሳት ነበር። ባረገዘች በሁለተኛው ወር ነበር ጥላ የወጣችው ከዛ ሰውየው ቤት። ስልኳንም ምንንም ሳትል ጥላ ነበር የወጣችው። ጓደኞቿ ጋር አስቀመጧት። ከዛን የኮንትራት ስራ ገባች። እንደዛ እየሰራች ደም ይፈሳት ነበር፣ እና ደም እየፈሰሰኝ ነው በሚለው ብዙ ነገር ተነጋግረን ነበር። ትላንት እንድትመረመር ተደርጎ ነበር። ችግሯ ይታወቅ መጀመሪያ ተብሎ ማለት ነው። አሳዛኝ ነገር ነው የተፈጠረው። አሳዛኝ ነገር ነው የተፈጠረው። ልጅቷ የስድስት ወር እርጉዝ ነች የስድስት ወር ጉዝ ነች። የስድስት ወር ጉዝ መሆኗ ብቻ አይደለም እንትን የሚለው መንታ ልጆች ነው ያረግዘችው፣ መንታ ልጆች ነው ያረግዘችው። በጥሩ ደህንነት ላይ ነው ያለችው ልጆቿ ኢመርጀንሲ ግልኮስ ተደረጎላት ነው ደሞ የተተካላት። ሰኞ ድጋሚ እንድትመጣ ተደርጓል። ትልቁ ችግር ስልኳንም የሰውየውንም ማድራሻ እዛው ጥላ ስለመጣች አሰሪዋ ማን እንደሆነ አታቅም፣ ሎኬሽኑንም አታቅም። በፍጥነት ከዛ ሀገር ወጥታ ወደ ኢትዮጵያ መጥታ ነው መውለድ የምትችለው። ስለዚህ እንዲህ አይነት ችግር ገጥሞናል፣ እንዲህ አይነት ችግር ገጥሞናል። ሳውዲ ያላችሁ ኤምባሲዎች፣ ወይም እዛ የምትሰሩ ወይም የሚሰሩትን ሰዎች የምታውቁ ሰዎች እባካችሁ በፍጥነት እቺ ልጅ ተቀብላችሁ ያለውን ነገር አስተካክላችሁላት፣ በምትችለውት መጠን አግዛችኋት፣ ወደ ሀገሯ መምጣት አለባት። ሰውየውን አታውቀውም። ቤቷን የት እንደሆነ አታውቀውም። ኤጀንሲዎቿን አታውቅም። ከሀገር ወደ ሀገር ቤት ያመጧትን ኤጀንሲዎች አታውቅም። ደም እየፈሰሳት ነው። በጣም ያማታል። ስለዚህ መንታ ልጆች አርግዛለች። ስድስት ወር ሆኗታል። አትሊስት አንድ ወር ምናምን ከዚህ በኋላ ይሁላችሁ። ሌላ ስራ እየሰራው አግዘኝ ምናምን የምትሉ ሰዎች ሚዩት ነው ማረጋችሁ፣ ወይ ብሎክ ነው ማረጋችሁ። ጭራሽ አታዩኝ። ተው፣ እዚህ ጋር ጉዳይ ይዤ ነው እያወራለሁት እና እንደዛ አታደርጉ። ሶ ምንድን ነው እሱ የምናደርገው የሚለውን ነገር ማውራት መቻል ያለብን ይመስለኛል። እና በጣም በሚያሳዝን ሁኔታ እህታችን እንግዲህ መንታ ልጆችን ነው የወለደችው። እንትን ያለችው ያረገዘችው ስድስት ወር ናታት። ቶሎ ወደ ሀገሯ መግባት አለባት። በዚህ ጉዳይ ላይ እንግዲህ ሳውዲ ያላችሁ ሰዎች የምትተባበሩም ሰዎች ካላችሁ ኤምባሲ ላይ የምታውቁት ሰው ካለ እንትን ነው ሪያድ ነው የምትኖረው። አይ ቲንክ ኤምባሲው ከያዘው ወይ ፓስፖርቷ ኮፒ ካላት ወይም ቁጥሯን ካወቀችው የት የት እንዳለ ሲስተም ላይ የሚታወቅበት መንገድ ካለ ያንን ሰውዬ ማግኘት ይቻላል፣ እና በዚህ ልክ እንድትተባበሩ ነው። እሷን እናመጣታለን በይፋ ሰኞ ስለምትን ስለምትል እንትን እንላለን ማለት ነው። ዱባይ ላይ ያለች ደግሞ አንዷ እህታችን ካንሰር ያለባት አለች። በጣም የምታሳዝን ልጅ ነች። ከነገ ወዲያ እሁድ ማታ እሷን ደግሞ ትኬት እንቆርጥላታለን። ወደ ኢትዮጵያ መታከም አለባት። ካንሰር ታማሚ ነች። ገና አንድ ሳምንቷ ነው ካወቀች። እዛ መታከም አትችልም በፍጹም አቅሙም የላትም አትችልም በፍጹም። እና እንዲህ አይነት ነገሮች እየተደራረቡብን ነው። ስለዚህ እነዚህን ነገሮች የምታግዙን መንገድ እንፈጥራለን። ሶ በዚች ሀሳብ ላይ አስር ደቂቃ ልስጣችሁና አትሊስት እዚህ ገስት ላይ ያላችሁት ሙኒት፣ እዛ ሳውዲ የምታውቂው ሰው አለ እንደዚህ የሚያግዘን ምናምን ምናምን ከኤምባሲ ጋር ግንኙነት ያለው ሰው ባለፈው ያልሽልኝ ሳውዲ ነበረች እንዴ? ሙኒት አለሽ ወይ? እንትን ባለፈው ሳውዲ የሆነ ሰው አንድ የምትረዳ ምናምን ነበረች፣ አ ጓደኛሽ፣ ውክልና ምናምን ያልሽ ሳውዲ ነበረች። እን አዎ። ግን በምን መልኩ ነው ልስረዳት? ምንም ኤምባሲዎቹን ለማገናኘት ብቻ። አሁን ኤምባሲዎቹን እንድናገኛቸው ፈልገን ሼር አድርግላታለሁ። ያ እንትን ነው፣ ሪያድ ነው ያለችው ልጅቷ፣ ሪያድ ነው እና አትሊስት ኤምባሲው ጉዳዩን አውቆ አትሊስት ወደ ሀገሯ መምጣት ካለባትም እኛ አምጥተናት እዛ፣ ግን ከዚህ መያዝ አለበት ሰውየውም፣ ሰው ተፈልጎ መጠየቅ መቻል አለበት። ኦኬ አዚዛ ኦኬ፣ አዚዛ ነች አይደል? ያ አዚዛ ነው። ስቲንግ ፕሮብ እስኪ ሂዱና ተስፍሽ ብላችሁ ጻፉላት፣ እኔም ሼር አደርግላት አለሁ። ላይቭ ላይ ነች ሆናለሽ ብዬ አስባለሁ። ቤተሰብ ያን እግረ መንገዳችን አንድ ነገር እንሳብ ብዬ ነው። ሰኞ ብዙ ጊዜ ስለምትገባ ልጅ ታ በጣም የምታሳዝ ነው። እሺ አስና አስና አስናለሽ፣ ኧረ አስና፣ ወይዬ የታስፈሽ ተስፍሽ ሌላ ቦታ ይርሽ እንደዚህ ቁጭ አድርግሽ። ኧረ ሚቲ እኔ ኔትወርክ ነው ትንሽ እያስቸገረ ነው ዛሬ።

የተላከላት መድኃኒት ያላት ነገር እጅግ በጣም ከባድ ደረጃ ነው። አላርጂክ የያዛት ኦረዲ ይሄኛው አንዱ የግራ አይኗ ነው የቀራት ማለት ነው። እስኪ ወረቀቶቹን አቀብሉኝ፣ በያቸው የታከምሽባቸው ወረቀቶች ሶ ይሄኛው አይኗ አንደኛው አያይም። ኦረዲ ይሄኛው ደግሞ እንትን እያለ ነው። ብለር እያመጣ ነው። እያስለቀሳት ነው። ኖርማሊ ለአመት ሙሉ ስራ እየሰራች አይደለም። ሰው ቤት ገብታ መስራት የምትችልበትን አክሰስ እንትን ብሏት ኦረዲ የመኖሪያ ፈቃድም የላትም። እዛ ባለው ነገር የት ነበረ ሀገርሽ እንትን ነው። ሱመ ያለችበት ምንድን ነው? ኳታር ነው። ከት አንድ አይኗ እንትን ሆኗል። አይም አንደኛው ደግሞ እያለቀሰ ነው ተስፊች ወረቃ ባ የወረቃ ወረቀት ያወጣው ነው ቆንዲ ጌታ አገር ነሽ? መነጽር ተሰጠሽ እንዴ አዎ መነጽር ከአንድ አመት በፊት ነበረ ግን ያው ምንም ፋይዳ የለውም ሰው ሲያይ እንትን እንዳይል ብቻ ነው አሉኝ። መነጽር ቶሎ ተሰጠኝ እንጂ ለእንትን አይዳይል አይዳ ያለው። አንድ አመት ሙሉ ቤት ውስጥ ነው የተቀመጥሽው አይደለ? አዎ ተስፊሽ፣ አይኔ ማመም ከጀመረ ሶስት አመት ነው ይሄው። ወረቀት ላይ አለ ታሪኩ ማለት ነው ግን ስራ መስራት አልቻልኩም። አንድ አመት አንድ አመት ባስብኝ